ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ኢትዮጵያ የኤርትራን የሀገርነት እውቅና ልታነሳ ነው ተባለ። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገር እውቅና እንደገና እንደምትመረምርና እንዲት ነጥቅ የሚጠይቅ ጠንካራ ክርክር ያቀረበበት ሰፊ ትንታኔ አውጥቷል። በዚህም ጉዳይ የዜና ትንታኔያችን በቀዳሚ የምንመለከተው በሰፊ የምንመለከተው የዜና ትንታኔያችን ነው። ቆይታችሁ ትሰሙታላችሁ። ሶማሌና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስተር አብዱል መስድ ሰድቅንና የሶማሊያቻቸው አህመድ ሞአሊም ፈቂ የሁለት ሀገር ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋት ለማምጣት ያለመ ውይይት በካይሮ አደረጉ። የዚህንም የዜና ትንታኔችን አካተናል፣ የምትሰሙት ይሆናል። የእስልምና አብዮታዊ ጥበቃ ጋርድ ወይም አይአርጂ ቃል አቀባይ የሆኑት ጄኔራል አሊ መሐመድ ናኢል በቅርቡ ባስተላለፉ መልእክት በማንኛውም አዲስ ግጭት በመካከለኛው ምስራቅ ቢከሰት ወይም ጦርነት ወጥ ጠላትን የሚጠብቀው ምላሽ ከቀደሙ ጊዜ ሁሉ የከፋ እንደሚሆን አስጠንቅቀዋል። አዲስ ጦርነት ከቀደሙ ይልቅ እጅግ አጥፊ ይሆናልም ሲሉም ተናግረዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናል ኢትዮጵያ የኤርትራን ያገርነት እውቅና ልታነሳ ነው ተባለ። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ ም ለኤርትራ የሰጠችውን የሉዓላዊ ሀገር እውቅና እንደገና እንድትመረምርና እንዲትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበት ሰፊ ትንታኔ አውጥተዋል። ጽሁፉ እንደሚሞግተው ከሆነ ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚም የምታውቅ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን እና ለዘላለም ለማቆየት ልትገደድ አይገባም ብለዋል። ትንታኔው ኢትዮጵያ ይህን እርምጃ እንድትወስድ የሚያስችሏት ህጋዊና ስልታዊ ተጨባጭ ምክንያት እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው ከሆነ በ1993 ዓ.ም የተሰጠው እውቅና በወቅቱ የነበሩት የሕዝባዊ ወያኔ ሓርነት ትግራይና የሻዕቢያ መሪዎች መካከል የነበረው የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል በሚል ተስፋ ከሰላሳ ዓመት በኋላ ሙሉ በሙሉ ስህተት መሆኑን ተረጋግጧል ይላል ትንታኔው እንደሚለው ከሆነ ኤርትራ የኢትዮጵያ ልማት ፍላጎት ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና ባህር በር ምኞት ለማጨለም ከግብፅ ጋር በመሰለፍ ወደኋላ አላለችም ሲል ይከሳል ሆርን መጽሔት ትንታኔ ከሆነ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉዓላዊ ወይም እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ሕዝብ ሪፐብሊክን እውቅና መስጠቱን፣ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸው መነሳቱ እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠቸው እናት ሀገር በመሆኗ የፈቃድ የተመሰረተባቸው መነሻ ሲጣሱ ውሳኔውን እንደገና ለመመርመር የበለጠ ህጋዊ መሰረት አለው ይላል። በዚህም ሊከራከርባቸው የፈለጉት ሶስት ወሳኝ ነጥቦችም ያስቀምጣል። ይህም የመጀመሪያው ነጥብ ትንታኔው ኤርትራ እንደ ሀገር ለመባል የሚያስፈልጓት መሰረታዊ መስፈርቶችን ማሟላት ተስኗታል ሲል ይሞግታል። በሁለተኛ ደረጃ ደግሞ የሚያብራራው መጽሔቱ የማያባራው የግዳጅ ውትድርና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይ ወጣቶች ሀገር ጥለው እየተሰደዱ መሆኑን ይተነተናል። በሶስተኛ ደረጃ ሀገሪቱ በህገ መንግስት የማትመራና ከ1993 ዓ ም ጀምሮ አንድ ምርጫ ያላካሄደች እና ተጠያቂነት የሌለባት ወታደራዊ አገዛዝ የሰፈነባት በመሆኑ ይጠቅሳል። ኢኮኖሚዋ በስደተኞች የሚላ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እርገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶች በመጥቀስም ሀገሪቱ በዜጎቿ ላይ የምታደርገው ከፍተኛ የሰብአዊ መብት ጥሰትና በፍረጃይት ስቴት ኢንዴክስ ወይም ፍራጃይል ስቴት ኢንዴክስ ላይ ካሉ ስጋት ካላቸው ሀገር ተርታ መሰለፏ ነው እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል ጽሁፉ። ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት አማጽያ ቡድኑን እንደምትደግፍ ከባድ ክስ ያቀርባል። በቅርቡ በአማራና በኦሮሚያ የሚንቀሳቀሱ ታጣቂዎችና ከፕሪቶሪያው ስምነት በኋላ የተከፈለውን የህዋ ክፍል እንደምትረዳ ጠቁመዋል። ከግብፅ ጋር ያላት የጠበቀ ግንኙነት የኢትዮጵያን ርገን ለመግታት የታለመ ስልት ያካሄድ ነው ሲል ተነትናል። ደ ሆርን ሪቪው ትንታኔ እውቅና ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳ አለውም ይላል። እውቅና በመነሳቱ ለኢትዮጵያ ሊያስገኙላት የሚችሉ ሶስት ጥቅሞችን በምሳሌ ተነትናል። አንደኛ፣ ለኢትዮጵያ ዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በር በሚመለከቱ ድርድሮች ላይ ኤርትራ ጫና ውስጥ እንዲትከት ያስችላታል ይሆናል ኢትዮጵያ የባህር በር የሚመለከቱ ድርድሮች ላይ ኤርትራ ጫና ውስጥ እንዲትከት ያስችላታል ይላል። በሁለተኛ፣ ህጋዊነት ይነፈጋል። የኤርትራ መንግስት ህጋዊነት በማሳጣት ዓለም አቀፋዊ ድጋፎች እንዳታገኝ ያደርቀታል። በሶስተኛ፣ ሉዓላዊነት ከተጠያቂነት ጋ የተያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶችም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል መከራከሪያው። ጽሁፍ ሲያጠናቀቅም ኢትዮጵያ ለኤርትራ የሰጠችውን እውቅነት የተመሰረተበት የተስፋ መንፈስ ኤርትራ ራሷ እንዳጠፋች በመግለጽ ኢትዮጵያ እውቅና ለመንጠቅ ህጋዊ መብትም ስልታዊ ምክንያት አላት ሲልም ይደመድማል። ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስትርና እንዲሁም የሶማሊያ አቻቸው መከላከያ ሚኒስተር ሀገራት በትብብር ለማጠናከር እንዲሁም በአፍሪካ ሰላም ለማረጋጋት ለማምጣት ያለ ውይይት አካሂደዋል። ሚኒስትሮቹ በሁለት ሀገራት የጦር ኃይሎች መካከል ያለ ወታደራዊ ትብብር የሚያሳድጉባቸው መንገዶችና በአፍሪካ ጉር ሰላም መረጋጋት ለማስፈን የሚደረገው ጥረቶች ለመደገፍ መምከራቸውን የግብፅ ጦር ባወጣው መግለጫ አስታውቋል። የሶማሌ መከላከያ ሚኒስተር በበኩሉ ግብፅ ለአፍሪካ ሀገራት ሰላምና ጸጥታ ለማስፈን የምታደርገው ጥረት በማመስገን ሁለቱ ሀገራት ቁልፍ በሆነ ቀጠናዊ ጉዳይ የጋራ አመለካከቶች እንደሚጋሩ ጠቁመዋል። ሚኒስትሮቹ በሁለት ሀገራ መካከል ያለው ወታደራዊ ትብብር ለማጠናከርና በቀጠና የሰላም ጥረቶች ለመደገፍ ውይይት ማካሄዱን የሶማሊያ ብሔራዊ ዜና አገልግሎት ሶና በዘገባ አመላክተዋል። በመካከለኛው ምስራቅ አዲስ ጦርነት ከቀደሙ ይልቅ እጅግ አጥፊ ይሆናሉ ስትል የኢራን እስላማዊ አብዮታዊ ጥበቃ ሰራዊት ወይም በምህጻረ ቃሉ አይአርጂሲ ቃል አቀባይ የሆኑ ጄኔራል አሊ መሐመድ ናኢል በቅርቡ ባስተላለፉ መልእክት ማንኛውም አዲስ ግጭት ወይም ጦርነት ወጥ ጠላትን የሚጠብቀው ምላሽ ከቀደሙ ጊዜ ሁሉ የከፋ እንደሚሆን አስጠንቅቀዋል። ጄኔራሉ ናኢል በሰጡት መግለጫ የኢራን ኃይል በአዲስ ጦርነት ውስጥ የሚሰነዘር ድባብ እጅግ በጣም ከባድ፣ የበለጠ አጥፊ፣ በጣም አሳስ አሳሳቢ እንደሚሆን አጽንኦት ኮድ ሰጥተዋል። በዚህ መግለጫቸው በአካባቢው ካለ ውጥረት አንጻር ሲታይ ኢራን ማንኛውም አይነት የውጭ ጥቃት ወይም ወታደራዊ እርምጃ ለመከላከል ወታደራዊ አቅሟን በከፍተኛ ደረጃ እንዳሳደገች የሚያሳይ ማስጠንቀቂያ ተደርጎ ተወስደዋል። የአራጂሲ ቃል አቀባይ ንግግር በመካከለኛው ምስራቅ ቀጠና ሊፈጥር የሚችለው ግጭት ያለውን አደገኝነት ከፍ የሚያደርግ መሆኑን ያመላክታል።